ፊልሙ የሚጀምረው በካል ክፍል ውስጥ ሲሆን እሱና ውሻው አላርን በሚጮህበት ጊዜ ከእንቅልፋቸው ሲነቁም ያሳየን ነው። ካለም እንደተለመደው በጠዋት ተነስቶ ከታጠበም በኋላ ለውሻው ምግብ ሰጥቶ ወደ ትምህርት ቤት ለመሄድም ይዘጋጃል። በዚህ ሰዓትም ውሻው ሩንት ኮንዶም ከቦርሶ አውጥቶ ሲታገል ከጥርሱ ለመውሰድም ካል ከእሱ ጋር መታገል ይጀምራል። ካስጣላው በኋላም ግቢ ውስጥ እሱን ትቶት ወደ ትምህርት ቤቱ በሳይክሉ ይሄዳል። ወደ ትምህርት ቤት ሲደርስም እሱን የሚያውቁ አንዳንድ ተማሪዎች አንድ ተንኮል ለመስራት ያስባሉ። እነሱም ሳንቲም በመሬት ላይ አስቀምጦም ነበር። ካልም አይቶ ለማንሳት ይሞክራል። ነገር ግን ሳንቲሙ ከመሬት ጋር በማስተሽም ተጣብቋል። ከኋላው የነበረችው ሳይስልም ሳንቲሙ እንደተጣበቀም ትነግሯለች። በዚህ ሰዓትም ሮኒ ካልን መቶት ወደ ደረጃም ይወጥ እሱም ገደል ግቡ ብሎ እየተናደደ ይሄዳል። ነገር ግን ኮንዶም ከቦርሶ ሾልኮ ወጥቶ ነበረና ሴስልም ወዝታ በእጆቿ ደበቀችው። ቀጥሎም በንደት ሰንትሞን መታ። ባደረጉት ነገርም የተናደደች መንገዷን ተቀጥላለች። የካል ክፍልም የዛን ቀን ፈተና የወሰዱ ነበር። ከካል ጀርባ የተቀመጠው ሃንክም እንዲያስኮረጃውም ይጠይቋል። ካል ሃንክን አይወደውም፣ ለማስኮረጅም ፈቃደኛ አልነበረም። ካልን መምታት ይጀምራል፣ አስፈራራው። በዚህ ጊዜም ምስተር ታሊ አስተማሪያቸው ካልን ወደሱ ጠራውና እንዲኮርጅ ፈቅዶ እንደሆነም ይጠይቋል። ካለ ምንም አልተነፈሰም። ዝም ካለም ፈተናቸውን እንደምሰርዝ ይነግሯል። ከፈተና በኋላም ካል ሌላ አዲስ ትምህርት ነበረው። እሱም እይታውን ከሴቶች ላይ ማራቅ አልቻለም። በክፍሉ ውስጥም የሚወዳትን ልጅ መሳል ይጀምራል። እንደ እድል ሆኖ ክፍሉ በቡድን ሲከፈልም የሚወዳት ልጅ ከእሱ ጋር በአንድ ቡድን ትሆናለች። ካልም የጋቢን ትኩረት ለመሳብ ይሞክራል። ነገር ግን እሷ ከሌላ ሰው ጋር ተቀምጣለች። በኋላም የጋቢን ፎቶ ለጓደኛው ቦርጂ በትምህርት ቤቱ ካፌ ውስጥም ያሳየዋል። ጓደኛውም ጥሩ እንደሆነ ከነገረው በኋላ ነገር ግን ለጋቢን መስጠት እንደሌለበትም ያስጠነቅቋል። ምክንያቱም እሷ የጎልቤው የቪክ ጓደኛ ነችና ከዓለም ጋብን ከፍ አድርጎ ስሏታል። ቪክ እንደማይገባትም ያውቃል። ነገር ግን አባቱ እንዴት እናቱ የምትወደውን ዘፈን ዘፍኖላት በፍቅር ጠብ እንዳደረጋትም የነገረው ጋብም እንደማትከብደው ለራሱ ይናገራል። ቀጥሎን ተማሪዎች በክፍል ውስጥ ሲል ስስሉ ያሳየናል። የካል አስተማሪም በጠረጴዛው ላይ ደብዳቤ አገኘችም። እናም ወደ ዩሲኤልኤ በመግባት እንኳን ደስ አለሽ ትሏለች። ካልም በቀጣይ ወደ ኦሮዴዣ ደሴት እንደሚሄድም ይነግራታል። ክላሱ ሲያልቅም ሴስል የባለፈ እንኳ እንደመለሰችለትና ዳንስ ስላለ መምጣት እንደምችልም ትጠይቋለች። እሷም ተናግራ ሳጭርስ ቦርጂ በማቋረጥ አንድ ጥያቄም ጠየቃት። እንዴት ሁሉንም ሰው ልትጋብ ብዙ ቻርሽም ይላታል። በዚህ መሃልም ደውል ይደወላል ካልም ወጥቶ ሲሄድ ከጋቢ ና ከጓደኞቹ ጋር ፊት ለፊት ይተያያሉ። እናም ጋቢ እስኩል ዳንስ ስላለ መምጣት እንደምችል ጠየቀችው። እሱም የሳሎን ምስል በእጁ ይዞም ነበር። እሷም እንደምትገኝና ሌላ የሚረብሻቸው ሰው እንደሌለ ትነግሯለች። ስትሄድም ቦርሳ እንደተከፈተ ባየ ጊዜ ሥዕሉን በቦርሳ ውስጥም ከተተ። ወደ ቤት ለመሄድም ሳይክሉን ያስተካከለ ሳለ ቪክ ና ጓደኞቹ ይዙታል። ቪክም የጓደኞቹ ፈተና ቢያስተማሪ ታሊ ውድቅ መደረጉን ነገረው። ካልም ለታሊ ምንም እንዳልነገረው ይምላል። አላመኑትም። ቪክም ጓደኞቹ ከተቀጡ በሚቀጥለው ጨዋታ መጫወት እንደማይችሉ ና በዚህም ቡድኑ እንደሚጎዳ ይነግሯል። ከዛም ካልን አስከትሎ ሳይክሉን እየነዱ ወደ ስታዲየሙ ዋናት ላይም ያወጡታል። ቀጥሎም ቪክ ጓደኞቹ እንዳልኮረጁ ታልን እንዲያሳምነው ይጠይቁታል። ይሁን እንጂ ካል ለጉዳዩ ሀሳብ ያገባውም አይመስልም። ካልንም በፕላስቲክ በርሜሉ ውስጥ ከተው ወደ ታችም አንከባለሉትም። ሳይክሉን እየነዳ ወደ ቤቱ ይመለሳል። ደክሟል። ተጎርቷልም ቢሆንም፣ ከውሻው ጋር የመጫወት ፍላጎት ስለነበረው በቤዝቦል ዱላ ኳስ መምታት ይጀምራል። ሩንትም በፍጥነት እየሮጠ ኳሱን ያመጣለታል። የካል እናትም በሌሊት ወደ ቤት ትመለሳለች። እንደ ደክማት ነግረው የመኝታ ቤቷን በርም ትዘጋለች። በማግስቱ በትምህርት ቤት ርዕሰ መምህሯ ኬሪ ካልን ወደ ቢሮ ጠራችው። እናም አንድ ሰራተኛ ካልን ሲያሰቃዩ መመልከቱን ይነግራታል። በተመሳሳይ ጊዜ የእግር ኳስ አሰልጣኝና ቪክ ወደ ቢሮ ይገባሉ። ቪክም ርዕሰ መምህሯን የጋብን ሲል ያሳያታል። ርዕሰ መምህሯም ካልን ስትመለከት ትናንት ምንም እንዳልተፈ እንደፈጠረ በመናገር ጉዳዩን ለመፍታትም ይመርጣል። ከትምህርት ቤት በኋላም ሴሴሊ ወደ ካል ቀረበችና ከእሷ ጋር ማጨስ ሲፈልግ እንደሆነም ጠየቀችው። ወደ ዳንስም ጋበዘችው። እሱም በዚያ ዝግጅት ማንም እንደማይገኝ ብናገርም እሷ ግን ማንም ሰው እዚያ ዝግጅት መጥቶ ሳይደነስ እንደማይመለስም ተነግሯለች። ካልም በትርፍ ጊዜው በሱቅ ለመስራትም ይሄዳል። ስጨርስም ለማጨስ ከሴሴሊ ጋር ዳግም ይገናኛል። ካጨሱ በኋላም ወደ ቤቷ ሊፍት እንዲሰጣት እንድሰጣትም ትጠይቋለች። እሷም ልትወርድ ስትል ከሳይክሉ ትወጥቃለች። ካልም ቆንጆ እግሮች እንዳላት ካየ በኋላ ሁሌም ረጅም ቀሚስ እንዳትለብስም ይመክራታል። እሷም ይህንን እንደምታውቅ ተናግራ ወደ ቤቷ አገባችም። እሱም ወደ ቤቱ ከተመለሰ በኋላ ወደ ክፍሉ ከመግባቱ በፊት የሚያስፈልገውን በሙሉ ይይዛል። በሚቀጥለው ቀንም በድጋሚ ካል ከጋቢ ጋር በተመሳሳይ የጥናት ቡድን ውስጥም ይሆናል። እሷም ሲሉ እንደወደደች ነግረው ነገር ግን ቪክ እንዳየና ደስተኛ እንዳልነበረም ትነግራለች። በተጨማሪም በዚህ ቅዳሜና እሁድ ቪክ በቤቱ ፓርቲ እንዳዘጋጀና እሱንም እንደጋበዛው ትነግሯለች። እሷም የተፈጠረው ነገር ቪክን ሊያናድድ የሚገባ ነገር እንዳልሆነና አጋጣሚውን ተጠቅሞ እንድነግረውም ጋበዘችው። ቀጥሎም ካልና ቦርጅ ሽጉጥ ይዘው ወደ ሩቅ ቦታም ይሄዳሉ። እዛም ሰማይን ለማንበጣሉ ቦርጅም ጋቢ በጋበዘችው ፓርቲ ላይ እንድገኝ ካልን ለማሳመን ይሞክራል። ይሁን እንጂ ካል ሀሳቡን አልወደደውም። ምክንያቱም ፓርቲው የሚካሄደው በቪክ ቤት ነውና ከተወሰነ ጊዜ በኋላም ለመሄድም ይስማማል። ከዛም ሁለቱ ወደ ፓርቲው ይሄዳሉ። በፓርቲው ላይ የተገኙት አብዛኞቹ እጽ ስጠቀሙ እንመለከታለን። ሴስልም ፓርቲው ላይ ደርሳ ከካል ጋርም ትገናኛለች። ቀጥሎም ሴስልና ካል ንጹህ አየር ለማግኘትም ወደ ውጭ ይወጣሉ። ቪክና ጓደኞቹም ሁለቱን ካዩ በኋላ እነሱን መተናኮል ይጀምራሉ። ቪክም ካልን ስለሚንቀው ከ ከሰድ ጓደኛው ጋር ብጣላ ምን ሊያደርግ እንደሚችል ለማወቅም ጓጉቷል። ካልን ወደ መኪና ውስጥ በማስገባት ይቆልፉበታል። በዚህ ጊዜም ጋቢ ትመጣና ቪክን ትገፏለች። ሴሲሊ ከማንም ጋር ለመነጋገር ፍቃደኛ አልነበረችምና እግር ያውጭኝም ትላለች። ካልና ቦርጂ በሚቀጥለው ቀን ይገናኛሉ። ቦርጂ ካልን በቦታው በመገኘት መርዳት ባለመቻሉ ይቅርታ ይጠይቋል። ቢገኝም ምንም እንደማደርግለት ያውቀው ካልም መገኘት ምንም ለውጥ አያመጣም ይሏል። ቦርጂም እንደዚህ የምናያቸው ከሆነ ሁሉም ያጠቁናል ብሎ ለካል የነገረው የሆነ ነገር ማድረግ አለበት አይከፍልም ይሏል። ከመለያየታቸው በፊትም ብዙ ተከራከሩ። ካሌ ሴስልን በትምህርት ቤት አላገኛትም፣ አልመጣችም። ጋቢ የሆነ ወረቀት እንዲያነባው ብታስቀምጥለትም ካል ግን ለማንበብ ፈቃደኛ አልነበረም። ካልም ከክላስ በኋላ የሳይክሉ ሰንሰለት እንደተቆረጠም ያያል። በፍጥነትም ወደ ስራ መግባት ነበረበት። ወደ ስራ ቦታ ስደርስም ስራ አስኪያጁ ለሶስተኛ ጊዜ አርፍዶ በመገኘቱ ከስራ አባረረው። ለእናቱ ደውሎ እንድትወስደውም ፈልጎ ነበር፣ ነገር ግን ስልክ አትመልስለትም። ሳይክሉን ተሸክሞ ወደ ቤትም ይመለሳል። ወደ ቤት ሲመለስም እናቱ ተኝታ ያገኛል ይገኝበታል ካልም በጣም ተናደው ነበረ እና የእናቱን መኪና ይዞ ሩንትን አስከትሎ በመኪናው ወደ ቪክ መኖሪያ ቤትም ይሄዳል። ሳይክሉን ያበላሸበት እሱ እንደሆነም ያውቃል። ለዚህም ምላሽ ለመስጠት የቪክን መኪና ያቃጥላል። በመቀጠልም ቪክና ሀንክ ከቤት ይወጣሉ። ለፖሊስም ይደውላሉ። ሀንክም መኪናውን የያዘው ካል እንደሆነ ያውቆ ለማረጋገጫውም ሩንትን በደንብ አይቶታል። ካልም በመቀጠለው ቀን ትምህርት ቤት ይቀራል። ሳይክሉን ካስተካከለ በኋላም ከሩንቱ ጋር ወደ ሴስሊ መኖሪያ ቤትም ይሄዳል። አባቷም በር ላይ ቆሞ ነበርና ካልም ስለ ሴስሊ ስጠይቅ ቀው እቤት እንደሌለችም ይነግሯል። ምን እንደተፈጠረም በግልጽ አያውቅም። ወደ ላይብረሪ ሄደውም ለትንሽ ጊዜ ስልን ጠብቃት የለችም። ሀንክና ጓደኛው ያለፉ በድንገትም ካልና ሩንትን ያዩቸዋል። ተከተሏቸውም ካልና ሩንትም ተደበቁ ሀንክና ጓደኛ ይፈልጉታል ግን አላገኙትም። ቀጥሎም ካል ወደ ሽጉጥ መሸጫ ሱቅም ይሄዳል። ሽጉጥ ለመግዛትም አስቧል። ሲሰልም በሌላ በኩል ጠዋት መተን እንደነበረ ሰምቻለሁ የሚል መልእክትም ለካል ትልክለታለች። ምሽት ላይ ሁለቱ ይገናኛሉ። እሷንም የቪክን ጥቃት ለፖሊስ ማሳወቅ እንደምትፈልግም ይጠይቃታል። እሷም በሁለት ምክንያቶች አላሳውቅም ትላለች። የመጀመሪያው አባቷ ከእስር እንደተለቀቀና ትንሽ ጥፋት ከተገኘበትም ወደ እስር ቤት ዳግም እንደሚገባ ነግረው፣ ሁለተኛው ደግሞ ሁሉም ሰው ካል የቪክን መኪና እንዳቃጠለ ስለሚያውቁ ይህም በፖሊስ ከተጋ ገጠ የወደፊት ህይወት ይጎዳልም ትላለች። በሚቀጥለው ቀን ወደ ትምህርት ቤት ሲሄድም ጥንቃቄ እንዲያደርግ ነገረችው። ካልም ከቦርጅ ጋር ይገናኛል። እሱም ለሁሉም ነገር ይቅርታ ጠየቀው። ሳይክሉን ያበላሸው እራሱ እንደሆነ ነግሮት ካሁን በኋላ ከሱ ጋር እንደሚሆንም ቃል ይገባለታል። ካልም ቀኑን በሙሉ ቪክንና ጓደኞችን ሲያይና ስሸሽም ይውላል። ይሁን እንጂ በመጨረሻም ይያያዛል፣ ይደባደባሉ። ካልም እራሱን በሚገባ ተከላከለ። እንዴት ምተው ግን እንዳትሸነፍ በሚል ዘደም ለቪክ አልተንበረከከለትም። በዚህ መሀልም መምህር ታሪ ይመጣል። ካልም ባደረገው ነገር እጅ ባለመስጠቱ ደስተኛ ሆኖ ወደ ቤቱ ይመለሳል። ሮኒና ጓደኞቹ ባደረገው ነገር አደነቁት። እናም በጂፕ መኪናቸው እስከ ቤቱ አደረሱትም። በምሽትም አንድ ላይ ቦሊንግ እንጫወትም ጋበዙ። እሱም ለቦሊንግ ሄዶ ጥሩ ጊዜ አሳልፋል። ሮኒም ለካል ስለአባቱ ያወራል። አያይዞም እንዴት እጽ መቀመምና መጠቀም እንደምችል እንዳስተማረም ይነግሯል። ለማንኛውም በማለት ለአፍተር ፓርቲ ጋበዘው። ካል ግን አልተቀበለውም። ካልም ለስስል ደውሎ አሁን ምን የሰረች እንደሆነም ጠየቃት። ወደ ቤቱ ስመለስም ከሩንት ጋር ሆና ካል ወደ ቤቱ እስኪመጣ ድረስ ከውጭ ያስጠበቀችውም ነበር። ካልም ስላሳለፈው ጊዜ የነገራት ስለ ውሻው ስለ ሩንትም ይጠይቃታል። ጥሩ ውሻ እንደሆንም እየነገረችው ወደ ቤትም ይገባሉ። ስገቡም ለሱ እንደጨነቃ ትነግረዋለች። ቀጥለም ሁሉም ሰው ክቪክ ጋር የነበራቸውን ግጭት እንደማይደግፍ ነገረችው። ተቃቅፈውም ፊልም ማየት ይጀምራሉ። ሩንትም ስላቀፋትና ጊዜው ስለተሻማችበት የከፋው ይመስላል። ካልም ስለረበሻቸው ሩንትን ከቤት አውጥቶ ቤቱን ይዘጋበታል። ካልና ሴስልም አልጋ ይጋራሉ። በማግስቱ ጠዋትም ከእንቅልፋቸው ስነቁ በአልጋ ላይ ጨዋታ ጎበዝ እንደሆንም ትነግረዋለች። የተላከለትንም ደብዳቤ አብረዋነ ተከበቡ ክብሩ ነበር። ካልን አልተቀበሉትም። እሱም ግድ አልሰጣቸውም። ከቤት ወጥቶም ይሄዳሉ። ለመጀመሪያ ጊዜ ከተሳሳሙ በኋላም ሴሲሊ ወደ ቤቷ ትሄዳለች። ቀጥሎም ካል ውሻውን መፈለግ ይጀምራል። ሆኖም ሊያገኘው አልቻለም። እየፈለገ ያለም የደም ጠብታዎችን በመሬት ላይ ያያል። ደሙን ተከትሎ ሲሄድም ሩንት ተገሎ በቆሻሻ መጠያ ውስጥ ተጥሎ ያገኛል። ካልም ሩንትን በጣም ይወዳው ነበር። ጓደኛውም የሀሳቡ ተጋሪም አጫዋቹም ነበር። በመሞቱም በጣም ያዝናል። በትምህርት ቤትም ቪክን ያገኛል። ነገር ግን ቪክ ሁሉንም ነገር ክዶ እኔ አላደረግኩም ይሏል። ከትምህርት በኋላ እንደምገናኘው ተነጋግሮም ይለያያሉ። ካልም ሩንትን ከቪክ ላይ ላሳው ሊገለው እንደማይችልም ያምናል። ቀጥሎም ካል ደስ የሚል አጭርና ቀዝቀዝ ያለ በቀል በቪክ ላይ ያሰበም ይመስላል። እነ ቪክም ትልቅ የእግር ኳስ ጨዋታ ነበራቸው። ነገር ግን እሱ በእጅ ጉዳት ምክንያት መጫወት አልቻለም። ካልም እነሱ እስኪጨርሱ ድረስ እየጠበቃቸው ነበር። ካልም ወደ እነሱ ሎከር በመሄድ የምጠቀሙትን እፅም ያገኛል። በእሱ ላይም ሮኒ የዘረዘራቸውን ደስ የማይል ስሜት እንዲሰማቸው የሚያደርግ ፈሳሽ ክልንሰር ይጨምርበታል። ከጨዋታው በኋላም ተጫዋቾቹ እቃቸውን ለማውሰድ ወደ የሎከሮቻቸው ይሄዳሉ። እዛ አካባቢም ግርግር ይፈጠራል። ግማሹ ሁለቱ በነስር፣ ቀሪዎቹ ደግሞ በማይገርን ይሰቃያሉ። ይህ በእንዲህ እንዳለ ሴስልና ቦርጂ ይህ የካል ስራ ነው በማለትም እሱን በመጠራጠር መፈለግ ይጀምራሉ። ካልም ከጨዋታ በኋላ እንገናኝ እንዳለው ቪክን ለብቻው ያገኘዋል። በቤዝቦል ዱላ ከመምታት በፊትም ቪክን አስፈራረው። ቪክ በመጨረሻም ታግሎ ዱላውን ከካል ይወስዳል። ነገር ግን ቦርጂ ሽጉጡን ይዞ ወደ እነሱ ይመጣል እናም በአየር ላይ ይተኩሳል። ካልም በመጨረሻ ዱላውንና የቦርጂን ሽጉጥ በእጁ ያስገባል። ቀጥሎም ቦርጂ ከቦታው እንዲሸሽም ነገረው፣ ካልሆነም በትልቅ ችግር ውስጥ እንደሚገባም አስጠነቀቀው። በመጨረሻም ቪክ ለሰራቸው ስራዎች በሙሉ ኃላፊነት እንዲወስድም ሊያስተምረውም ፈልጓል። በሌላ በኩል ከብዙ ፍለጋ በኋላ ስስል ያገኘቻቸው ሰዓቱም ካል በቪክ ላይ ለመተኮስ በተዘጋጀበት ሰዓት ነበር። በኋላ ላይ ያለፈውን ሁሉ በደልና የውሻውን ንደት መወጣጫ ሁለት ጊዜ ቪክን ከመረት እንዳይነሳ አድርጎም ደበደበው። በመጨረሻም ሁለቱ ሽጉጡንና ዱሎን መልሰው እጅ ለእጅ ተያይዞ በፍቅር አይን የተያዩ ሲሄዱ ያሳየን ፊልሙ በዚህ ይጠናቀቃል። የምንሰራቸው ስራዎች የሚመቻችሁ ከሆነ ቪዲዮቻችን ላይክ፣ ቻናላችን ሰብስክራይብ አድርጉ። መልካም ጊዜ